አሁን በፕሮግራማችን መሰረት የሃይማኖት አባቶች ወደዚህ መጥተው ጸሎት እንዲያደርጉልን እጋብዛለሁ። አመሰግናለሁ። እግዚአብሔር አምላካችን ሆይ ኢትዮጵያ እጆቿን ዘርግታ ወደ አንተ ትለምንሃለች፣ ትማጸንሃለች። ሰላምን ፈልጋ ሰላሟን ትሰጣት ዘንድ ነጻነቷን እንድታድላት ፍቅርን እንድታጎናጽፋት አምላካችን እግዚአብሔር ሆይ እንደ ቸርናትህና እንደ ምረትህ ጠብቀህ በሰላም ስላሳደርከን እናመሰግንሃለን። ደግሞም በሰላም ታውለን ዘንድ ያንተ ቸርነት እንዲደረግልን ለሀገራችን፣ ለኢትዮጵያ ለመላው ዓለም አንተ ለፈጠርከው ፍጥረት ሁሉ ሰላምን፣ ፍቅርን፣ አንድነትን ትጸጸልን ዘንድ አባታችን ሆይ ያንን እለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን የዕለት እንጀራችንን ስጠን ዛሬ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ሽ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግልነሽ፣ በስጋሽም ድንግልነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺን ገባሻ ከሴቶች ሁሉ ተለይተሽ አንቺ የተባረክሽነሽ። የማይጸነሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ልል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምህረትን ለምኝልን አጢአታችንም የሚያስተሰርልን ዘንድ ለዘላለሙ ባንቺ ተማጽነናል። ኦ ጊዜ ኢየሱስ ክርስቶስ ስሬ አጢአቴ ዋአጢአተ ኩሉ ዙከም አይዘራ አጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። لا إله إلا الله العظيم الحليم لا إله إلا الله رب العرش الكريم

የእውነት ሀገር ብለህ ስለ ሀገራችን እውነትን ያናገርክ ብቸኛውና አንዱ ፈጣሪያችን ሆይ፣ ኢትዮጵያንና ህዝቦቿን አንዳድርግልን ጠብቅልን። ወሰላሙ ዓለይኩም ወረህመቱላሂ ወበረካት። በስም አብ ወልድ ወመንፈስ ቅዱስ አህዶ አምላክ አሜን። እግዚአብሔር አምላካችንና አባታችን ባንተ ስም እዚህ ተሰብስበናልና እንድትባርከንና እንድትቀድሰን የተሰባሰብንበትንም ርዕሰ ጉዳይ ባንተ የተመራ በቅዱስ መንፈስህ የተመራ እንዲሆን እንድታግዘን ሁልጊዜም ወደ አንተ እንቀርባለን። እግዚአብሔር አምላካችን አባታችን ሆይ ሁላችንንም ከነ መላው ቤተሰባችን ከነ አገራችን እንድትባርከን እንጠይቀሃለን። በተለይም ደግሞ የምንወያያቸውን ነገሮች ሁሉ የሁላችንንም ልብ የሁላችንንም አይምሮ ንጹሕና የተዘጋጀ ለአንድ ዓላማ ለፍቅር ለእምነትና ለተስፋ እንዲሆን የጀመርነውንም ደግሞ ፍጻሜ እንዲያገኝና ለሁላችንም ሰላምን ያንተ ሰላም ሰላሜን እሰጣችኋለሁ ብለሃልና በእያንዳንዳችን ለአገራችንም ለዓለማችንም ፍቅርህ ተስፋህ እንዲበዛ እንጠይቀሃለን። በቅዱሳን ሁሉ በተለይም በመቤታችን በቅድስት ድንግል ማርያም በእናታችንና በእናትህ እንድትቀርበንና እንድትረዳን ጉዳዮቻችን ሁሉ ላንተ እናቀርባለን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ። የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን፣ አሁንም ዘወትርም ለዘላለም ይሁን። ለሁላችንም መልካም ቀን ያድርግልን። እስመ አብ ወወልድ ወመንፈስ ቅዱስ ሳህዱ አምላክ አሚን። ቅዱስና ዘላለማዊ የሆንክ አምላካችን እግዚአብሔር ሆይ እንደገና በእድሜያችን ላይ ደግሞ ይህንን አዲስ ቀን ስለጨመርክልን፣ ከተለያየ ስፍራ ከተለያየ ቦታ ከቅርበት ከርቀትም ስለመጡ ስለተሰበሰቡ ስለ ሀገራቸው ስለ ህዝባቸው ስለ ቀጣይ ትውልዳቸው ለመምከር በዚህ ስላሉ ታላላቆች ታናናሾች፣ እግዚአብሔር ሆይ እጅግ አድርገን እናመሰግናሃለን። አንተ መልካም አምላክ ነ እግዚአብሔር ሆይ አቤቱ ለህዝብህ የምትራራ ባለ ብዙ ምሕረት አምላካችን እግዚአብሔር ሆይ በነዚህ በሚኖሩን ጊዜያቶች በቀጣዮችም ቀናቶች ልዑል እግዚአብሔር ሆይ ነው በምናደርገው ምክክር ሁሉ የህዝባችን ጥያቄ የሚመለስበት እናቶች እፎይ የሚሉበት እግዚአብሔር ሆይ አቤቱ ተረጋግተው እያንዳንዱ ሰው እግዚአብሔር ሆይ አንተን የሚያከብርበት ልጆቹን የሚያሳድግበት ምቹ ሁኔታ እንዲፈጠር እንድትረዳ እንድታግዘን እንለምንሃለን እነዚህን ደግሞ እግዚአብሔር ሆይ መካሮችን መጽሐፍም እንደሚናገር መካሮች በበዙበት ዘንድ ደህንነት እንደሚሆን ቃልህ ይናገራልና፣ አገርን እንዲመክሩ ህዝብን እንዲመክሩ ፊት እንዲሰለፉ ያሉ እነዚህ አባቶችን ሁሉ እንድትረዳቸው እንድታግዛቸው ሞገስ እንድትሰጣቸው በቀጣዮቹ ቀናት ሁሉ እግዚአብሔር ሆይ አንተ እንድትረዳቸው ዘንበል እንድትልልን አቤቱ ልዑል ሆይ እንለምንሃለን። እግዚአብሔር ሆይ እፎይ የምንልበት ትውልድ የሚያርፍበት ከተለያየ አዙሪት የምንወጣበት በቃችሁ እንድትለን ጌታ እግዚአብሔር ሆይ እምባ የሚታበስበት ድል የሚገኝበት ጊዜ እንዲሆንልን የሰራዊት አምላክ እግዚአብሔር ሆይ አንተ ከሰማያት ሰማያት ስትመጣ ራስክን ባዶ ስታደርግ ሌሎችን ልትጠቅም ሌሎችን ወደ ክብር ልታመጣ ነውና በሚደረገው ብዙ አይነት እግዚአብሔር ሆይ ድካም ሌሎችን ለመጠም እያደረጉ ስላሉ ሰዎች ሁሉ እግዚአብሔር ሆይ አቤቱ ይህንን እውነት አውቀው አሁንም ሳይታክቱ ከእውቀታቸው ከልምዳቸው ማካፈል እንዲችሉ እግዚአብሔር ሆይ እንለምንሃለን። ስለምትረዳን ጊዜዎችን ሁሉ ስለምትባርክልን እጅግ አድርገን እናመሰግንሃለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። በጣም እናመሰግናለን። ቁጭ በሉ። የእምነት አባቶች በጣም እናመሰግናለን።